እግዚአብሔር አምላክ ክብር ለስሙ ይሁን። እንደተለመደው እነዚህ መጽሐፎች አሉላችሁ በገበያ እነዚህን መጽሐፎች መግዛት ማንበብና ለሌሎችም ሰዎች እንዲያነቡ መልእክት ማስተላለፍ ትችላላችሁ። እነዚህ እነዚህ መጽሐፎች በጣም ወሳኝና አስፈላጊ ናቸው። እነዚህ መጽሐፎች እንግዲህ በየፕሮግራሙ መጀመሪያ መጀመሪያ ላይ እንደዚሁ እናስተዋውቃችኋለን። እንግዶች የሆናችሁ ሰዎች እያያችሁ ልትገዟቸው ትችላላችሁ። ክብር ለአምላካችን ለእግዚአብሔር ይሁን ባለፉት ሳምንታት እንግዲህ እንደሰነበትንበት ዛሬ ደግሞ ከባለፈው ሳምንት የቀጠለውን ሀሳብ ይዤ መጣለሁ። የክርስቶስ ሠምራ ስጋ እንደ ማርያም ስጋ ሆነ፣ ስሟም እንደ ማርያም ስም ሆነ የሚለውን አብራርቼ ጨርሸ ወደ መጽሐፍ ቅዱስ ጥቅስ ገብቸ ነው ያቆምኩትኝ። እስቲ ዛሬ መጽሐፍ ቅዱስ ምን ይላል? እውነት የክርስቶስ ሠምራ ስጋ የማርያም ስጋ ነው? ስሟስ የማርያምን ስም ሆኗል? የማርያምን ክብር ያህል ሁናለች? ከሴቶች ተለይተሽ አንቺ የተባረክሽ ነሽ የሚለው ተሽሯል ወይስ እንዴት ሆነ? ክርስቶስ ሠምራን አያካትትም? ክርስቶስ ሠምራ ከሴቶች ተለይታ የተባረከች ናት። ቅዱሱ የእግዚአብሔር ልጅ ከእሷ እንደሚወለድ አይነት ሰው ናት። ማን ናት? ክርስቶስ ሠምራ። ይህንን ሁሉ እንግዲህ ግምት ውስጥ አስገብታችሁ እንድትነጋገሩበት እፈልጋለሁ። እንግዲህ መጽሐፍ ቅዱሳዊ ጥቅስ ክርስቶስ ሠምራ የማርያምን ስጋ ሁኗል ስጋዋ፣ ስሟም እንደ ማርያም ሆኗል። ለመሆኑ መጽሐፍ ቅዱስ ደግሞ ማንን እንድንመስል ነው ያዘዘን የሚመክረን? መጽሐፍ ቅዱስ የሚያስተላልፈው መልእክት ምንድን ነው? እስቲ ይህንን እንመልከት። ሰው ማንን ይመስላል? ዘፍጥረት ምዕራፍ አንድ ቁጥር 26 28 ላይ እስከ 28፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን በመልካችን እንደ ምሳሌያችን እንፍጠር። ከዚያ በኋላ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። ስለዚህ ሰው ማንን መስሎ ተፈጠረ? እግዚአብሔርን መስሎ ተፈጠረ ማለት ነው። እግዚአብሔር አምላክ አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዚህ እግዚአብሔር ሰውን በመልኩና እንደ ምሳሌው ፈጠሩ። እንግዲህ ድንግል ማርያም ሰው ናት። ድንግል ማርያምም በእግዚአብሔር መልክና ምሳሌ የተፈጠረች ናት። የአዳም ዘር በሙሉ ድንግል ማርያምን እንዲመስል አልተፈጠረም። የእሷን ስጋ እንዲመስል አልተፈጠረም። ሁላችንም የአዳም ልጆች ነን። በተለይ በክርስቶስ ኢየሱስ እንደገና ከተፈጠርን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከተቤዠን በኋላ ደግሞ ኢየሱስ ክርስቶስን እንመስላለን። ፊልጵስዩስ ምዕራፍ ሶስት ቁጥር 21 ላይ እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ስጋችንን ይለውጣል ይላል። የተዋረደውን ስጋችንን ይለውጥ ክቡር ስጋውን እንዲያስመስል ጌታችን ኢየሱስ ክርስቶስ መስቀል ላይ ዋጋ ከፍሏል። ሐዋርያው ጳውሎስ የተናገረውን እንደገና ልብ ብላችሁ ተመልከቱ። ፊልጵስዩስ 3 21 እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ስለዚህ ወደ ማን ነው እየተለወጥን ያለ ነው? ወደ ክርስቶስ ነው። ድንግል ማርያም በክርስቶስ አምና ክርስቶስን መምሰል አለባት። ክርስቶስ ሠምራ ክርስቶስን አምላ ክርስቶስን መምሰል አለባት። ሁላችንም የአዳም ዘሮች ነን፣ አዳምን እንመስላለን። ነገር ግን በክርስቶስ ኢየሱስ ስናምን ደግሞ ክርስቶስ ኢየሱስን ነው የምንመስለው። ለራሱ ሊያስገዛ በሚችልበት አሰራር ሊለውጥ የተዋረደውን ሰውነታችንን ይቀይረዋል። እና ገር ለክርስቶስ ሠምራ ለምን ይዋሸናል? ለምን ያታለለናል? ክርስቶስ ሠምራ እግዚአብሔርን ትምሰል ድንግል ማርያም እግዚአብሔርን ትምሰል ትምሰል። ይልቁንም ኢየሱስ ክርስቶስን ሁላችን እንምሰል። አንድ ጥቅስ ከጳውሎስ መልእክት ልጨምረላችሁ ቆላሲስ ሦስት አስር ላይ የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። አዲሱ ሰው ማን ነው? አዲሱ ሰው በክርስቶስ የታደሰ የተለወጠ ማንነት ነው። ስለዚህ እኛ ሁላችን ክርስቶስን እንመስላለን። የሚያምኑ አማኞች ሁሉ ክርስቶስን ይመስላሉ። በትንሣኤ እኮ ክርስቶስን መስለን ነው የምንነሳው። በክርስቶስ ያልሆኑት ግን ሰይጣንን መስሎ ነው የሚነሱት። የሞተ የተዋረደ ለፍርድ የሆነ ሰውነት ነው ዘው የሚነሱት ድንግል ማርያምን መስለን አንነሳም። ድንግል ማርያም ራሷ ክርስቶስን መስላ ነው የምትነሳው። የእኛ አባል ናት። የአማኞች አባልም አካልም ናት። ክርስቶስ ሠምራ በክርስቶስ ያመነች ከሆነች በራሷ ስራ ማትመጻደቅ ከሆነ ክርስቶስ ሠምራ ደግሞ የክርስቶስን መልክ ይዛ ትነሳለች ማለት ነው፣ እንጂ ማንም ከፍጡር ወደ ፍጡር አይዘዋወርም። ይሄ የተሳሳተ የክርስቶስ ሠምራ ገድል ነው። ይህንን ጠንቅቀን ማወቅ አለብን። የለው ገድለ ክርስቶስ ሠምራ በጣም የሚያስቀን ደግሞ ሌላ ነገር ይዞ መጥቷል። ክርስቶስ ሠምራ የማርያምን ጡት ጠባች ይላል። ክርስቶስ ሰምራ የማርያምን ጡት ጠባች። እንደዚህ ተጽፏል። ዳግመኛም እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ እርሷ መጣ። ከዚያም ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሁንሽ፣ ጡቷን እንዳጠባችኝ ታጠባሽ፣ እኔን እንደሳመችኝ ትሳምሽ፣ በክንዷ እንዳቀፈችኝ ትቀፍሽ አላት። በዚህ ጊዜ እመቤታችን ድንግል ማርያም ልጄ ወዳጄ ሆይ ክርስቶስ ሰምራ ከኔ ይልቅ ፍቅሯ በሚካኤል ላይ የጸና ነው አለችው። እመቤታችን ማርያም ይህን ስትናገር በሰማች ጊዜ ከንግግሯ ግርማ የተነሳ ክርስቶስ ሰምራ በግንባሯ ተደፋች። እሷ ግን ፈጥና አነሳቻትና ወዳጄ የክርስቶስ ሰምራ ሆይ አይዞሽ፣ አትፍሪ። ልጄ ወዳጄ ያዘዘሽን ያዘዘልሽን ሁሉ እፈጽምልሻለሁ፣ አትዘኛ አለቻት። ይህንንም ማለቻትና በእጇ ታቅፋ ሳመቻት፣ ጡቷንም አጠባቻት ይላል። ገጽ 52 እስከ 53 ቁጥር 14 እስከ 19። ድንግል ማርያም ከሞተች ብዙ ዓመታት ሆኗታል። በነፍስ ዓለም ነው ያለችው፣ ሰማያዊ ዓለም ነው ያለችው። ክርስቶስ ሠምራ በዚህ ምድር ነው ያለችው። ክርስቶስ ሠምራ ደግሞ በእድሜዋ አርጅታ አለች። አስራ ሁለት ልጆች ወልዳ ጨርሳ ሁሉን ነገር አጠናቃ በእርጅና ዓለም ውስጥ ሁና ነው፣ አሁን እንግዲህ ገዳም ገባች የተባለችው። ነገር ግን አስራ ሁለት ዓመት በባህር ከጸለየሽ በኋላ ከዚያ ወጥታ እንደገና ደግሞ በቤተ ክርስቲያን ቆማ ስትጸልይ ጌታችን ኢየሱስ ክርስቶስ መጣና ወዳጀ ክርስቶስ ሠምራ ሆይ እናቴ ድንግል ማርያም እናት ትሆንሽ እንዳቀፈችኝ ትቀፍሽ እንዳጠባችኝ ታጠባሽ። ባለፈው ሳምንትም ተናግሬዋለሁ ሥጋዋ እንደ ማርያም ሥጋ እንደሆነ፣ ስሟም እንደ ማርያም ስም እንደሆነ፣ ሁለቱ እኩል ደረጃ ላይ እንዳሉ፣ ማንም ከማን እንደማይበልጥ ኢየሱስ ክርስቶስ ቃል ኪዳን ገብቶላት ሂዷል። ዛሬ ደግሞ የምናየው ክፍል ደግሞ እናቴ ማርያም እናት ሁንሽ ብሎ ክርስቶስ ሠምራም በደረጃ ዝቅ ሲያደርጋት፣ በክብር ዝቅ ሲያደርጋት እንመለከታለን። እንደዚህ ከሆነ የገርላት አካሄድ በጣም ግራ የሚያጋባ የሚያምታታ፣ ውሉ የማይጨበጥ እየሆነ ነው። እሺ እናትሁን የሁላችን እናት ብትሆን ችግር የለውም። ድንግል ማርያም የጌታችን እናት ናት። በክብር ከፍ ያለች ናት። ጸጋ የሞላባት ናት። አዎ እናት ናት። በእውነት ለቤተ ክርስቲያንም ውበት ናት። ችግር የለውም። ድንግል ማርያምን እናከብራታለን እናደንቃታለን፣ በተሰጣት ጸጋ። ነገር ግን በልጇ ማዳን ሥራ ውስጥ ተሳትፎ የላትም። ይህንን በደንብ ማወቅ አለብን። ስለዚህ እዚህ ላይ የተጻፈው ነገር በጣም የተዛባና ትክክል ያልሆነ ነው። እንደ ሳመችኝ ትሳመሽ፣ እንዳጠባችኝ ታጥባሽ። ምናልባት በዚያም ዓለም በመንፈሳዊው ዓለም መሳሳም ካለ ይሳሳሙ። የማይሆን ነገር ግን ልንገራችሁ፣ ጡት ማጥባት የለም። በእርግጠኝነት ጡት ማጥባት የሚባል ነገር የለም። ሰው ከሞተ በኋላ ጾታዊ ማንነቱ በምድር ላይ ነው ተቀብሮ የሚቀረው፣ ወንድም ቢሆን ሴትም ብትሆን፣ ስንሞት በጾታዊ ማንነታችን እዚያ ወደ ሰማይ አይሄድም። ለነፍስ ጾታ የላትም። ለነፋስ ጾታ እንደሌለው ለእሳት ጾታ እንደሌለው ሁሉ ለመላእክት ጾታ እንደሌላቸው ሁሉ በተለምዶ ወንድ እየተባሉ ይጠራሉ እንጂ መውለድ፣ መዋለድ፣ መብዛት የለም። ሴታዊ ወንዳዊ ጾታ የላቸውም። በመላእክት ዓለም ሰው እንደ እግዚአብሔር መላእክት ይሆናል። አያገቡም አይጋቡም ተብሏል። የማቴዎስ ወንጌል ምዕራፍ 19 ላይ ኢየሱስ ተጠይቋል፣ በዚህ ጉዳይ ላይ በትንሣኤ ሙታን እንደ እግዚአብሔር ልጆች ይሆናሉ ነው ያለው። ስለዚህ ድንግል ማርያም ጭራሽ እስካሁን ድረስ ጡት እያጠባች ወተት የሚያመነጭ ጡት እንዳላት ተደርጎ መነገሩ በጣም የሚያሳፍር የሚዘገንን ነገር ነው። የተቆለለ ውሸት። እሺ ክርስቶስ ሠምራ ደግሞ ሄዳ ጠባች እንዴ? ማናት ክርስቶስ ሠምራ? የሰባና የሰማንያ ዓመት ሴትዮ ጡት ትጠባለች እንዴ? ለክብር ነው? ለጸጋ ነው? ለምንድን ነው የምትጠባ? አንደኛ ድንግል ማርያም የሌላትን ሁለተኛ ክርስቶስ ሠምራ የማታደርገውን ነገር ሆነ ብሎ ማውራት ፈጽሞ ስህተት ነው፣ ውሸት ነው። መጽሐፍ ቅዱስ አይለንም። ሰው ከዚህ ዓለም በሞት ከተወሰደ በኋላ በነፍስ ዓለም ሆኖ ምድራዊ የሆነ አካላዊ ስጋ የለው። ምክንያቱም ስጋው እዚህ ተቀብሯል። ወተት የሚያመነጭጡትም የለም። ሴት፣ ወንድ የሚባል ጾታዊ ማንነትም የለም። እንዲያው በጣም የሚገርመው ራሷ ቤተክርስቲያኒቱ የምታስተምረውን አንድ ነገር ልንገራችሁ የድንግል ማርያም እንጡት ማንም ከልጇ በስተቀር እንዳልጠበው ማንም እንዳልጠበው እንደማይፈቀድለት ደረጃው ክብሩ እንደማይመጥ ነው። የሆነውን ነገር ልንገራችሁ። እዚሁ ቤተ ክርስቲያን የጻፈችው መጽሐፍ ላይ የአይቆብ እሁሁ ለእግዚእነ የጌታ ወንድም የአይቆብ የጌታ ወንድሞች ከሚባሉት ውስጥ አንዱ የጌታ ወንድም ያይቆብ እናቱ በሕፃንነቱ ሞታበት። ድንግል ማርያም እንደ እናት ሆና አሳድገዋለች። ጡቷን ግን አልጠባም። ለምን? ምክንያቱም የእሷን ጡት ሩቅ ብሲ ወይም ደግሞ ፍጡር ሰው አይጠበውምና ከአምላክ በስተቀር ማለት ነው። ፍጡር ሰው ከአምላክ በስተቀር ስለማይጠበው የአይቆብ እናቱ ሙታበት ገና ገና ህፃን እያለው ወተት እያማረው ሳይጠባትን ያደገ ለምን ሲባል የአምላክ የጠባውን ጡት ልክ አምላክ ባደረበት ማኅፀን ማንም አልተጸነሰበትም እንደሚባለው ማለት ነው። አምላክ የጠባውን ጡት ማንም መጥባት ስለማይፈቀድለት የያዕቆብ እናቱ በፃነቱ ጥለው ብትሞትም፣ ድንግል ማርያም እንደ እናቱና ሞግዚት ሆና ብታሳድገው፣ ጡቷን ግን አላቀመሰችውም። ለምን አምላክ የጠባው ጡት ክቡር ስለሆነ ጉድ ነው። ታዲያ ክርስቶስ ሰመራ ሄዳ የሞጠሞጫቸው ምንድን ነው? ግጥም አድርጋ መቅመጣ ጠብተዋለች። ምን እያሳየን ነው? ከዚያ ላይ ትርጓሚያቸው ማንም አልጠበውም የአምላክ የጠበውን እየተባለ ከዚህ ደግሞ ክርስቶስ ሰመራ ጠባችው። ይልቅ መጣት ያለበት ያ ህፃን አልነበረ? ጡት እያማረው ለምግብ ያልደረሰ ህፃን ወተት እያማረው እንደዚያ በናፍቆት በስስት ያደገ ህፃን ቢጠበው ምን ነበረ? ጭራሽ ዛሬ ጡቷ ከነጠፈ በኋላ ወተት ማመንጨት ካቆመ በኋላ ጭራሽ በነፍስ አለም ሆና ክርስቶስ ሠምራን አጠባቻት። ፈጥና ጠገበች ይላል። የሚገርም ነገር! ፈጥና ጠገበች ይላል። ጠብታ አያሳፍርም፣ እንዲሁ ለሰሚው አያደነዝዝም፣ ቤተ ክርስቲያኒቱን አያስነቅፍም። ስለዚህ ወገኖች እንዲህ አይነት የስተት ትምህርቶች የተንጸባረቁበት የተጋነኑበት ነው ይሄ ገድል ማለት።